ሄለን መሲል ለመመረዝ አስባለች። ሄለን አሁንም ቢሆን ታዱን ተባባሪዋ እንድትሆን እያደረገቻት ነው። አዶናይ በኑንያትና በቤሉል ግንኙነት ደስተኛ ባይሆንም ግን አሁን ላይ ኑንያት የመረጠችው ቤሉደን ይመስላል። ጥሩ ጊዜ እያሳለፈች እንደሆነና አሁን ላይ ደስተኛ እንደሆነች እንደገና ህይወትን ለመኖር የጓጓች ትመስላለች። እስከዛሬ ዛሬ በጣም ተናዳ እና ስሜታዊ ሆና ራሷን ለማጥፋት እያሰበች ነበር። እንደዚያ ያደረገችው በሄለን መሰሪነትና ሴረኝነት ነው። ያልሆነችውን ያልተመረዘችውን በሽተኛ ያልሆነችውን በሽተኛ ነች ስትላት ራሷን ጠልታለች። ታዲያ ለእናቷም ሆነ ለእህቷ ለወንድሟ፣ ሸክም መሆንን አልፈለገችም። እስከዛሬ የእናቴን ፍላጎት ለማሟላት ብዙ ነገር አስቤ ነበረ ግን አሁን ደግሞ እሷ ለእኔ ነው እንጂ እኔ ለእሷ መሆን አልችልም ምክንያቱም እሷ እኔ ለእሷ ሸክም መሆን አልችልም እያለች ነበር። በእርግጥ አሁን ላይ ሁሉም ሰው በጣም ተደናግጧል። መሲን ሄለን ሌባ ነሽ እያለቻት ነው። መሲ ባላወቀችው ነገር ተወቃሽ ልትሆን ነው። ኤልሻዳይ የሄለንን ወርቆች አንስታ ወደ ኑንያት ሻንጣ ውስጥ አስገብታዋለች። እንደዚያ ያደረገችው ኑንያትን ከዛ ቤት ለማስባረር እና አዶናይን ስለምትወደው ስለመሰላት ከእሱ ጋር ግንኙነት እንዳይኖራት በማሰብ ነበር። ከመሬት ተነስታ ሉኒያትን በጣም ትጠላታለች። ታዲያ የኤልሻዳይ በቀን በቀን ጥላቻ እየጨመረ መጥቷል። በሆነ ባልሆነው ልታሳቀቃትና ልታስፈራራትም ትሞክራለች። ያገኘችውን ሚስጥር ለመናገር እየታሳ ግን ሄለን አንዲትም ሚስጥር ትንፈሽ ካልሽ ከእኔ ጋር ነው ጸብሽ ብላ አስደንግጣታለች። እና አሁን ላይ ለቤሉል መናገር የፈለገችው አንድ ነገር አለ። ለቤሉል ብቻ ሳይሆን ላዶናይም ኑኒያት እንደተመረዘችና በኤች አይቪ ስለተጠቃች እንደማትሆናቸው ልትነግራቸው ፈቃደኛ ነች። ግን ደግሞ ሄለን ስላስጠነቀቀቻት እናቴ ትቆጣላለኝ ብላ ስላሰበች ነገሩን በሙሉ መተው ያሰበች ትመስላለች። ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ ሼር ሰብስክራይብ አድርጉ። ፕሊስ ሰብስክራይብ ላይክ አድርጉ። ቤተሰብ ላይክ አድርጉ። ላይክ አድርጉልኝ። ታያላችሁ፣ ግን ላይክ አታደርጉም። ላይክ አይከፈልም ማለት ላይ ቆጥርባችሁም። ስለዚህ ላይክ አድርጉ። ስላልከፈላችሁበት ስለምትከታተሉኝ ከልባ አመሰግናለሁ። ሉሊት መሲን አሁንም ቢሆን እንደ ጠቆየ የተከታተለቻት ነው። ታዲያ መሲን ቢሆን ኑንያትን ቤት ስታጣጧት ላይ አሁንም ቢሆን ሉሊት ናት። ሄለን ናት ያሳገጠቻት፣ እየታደርሳት ይሆን እህቴን ልፈልጋት እና ላገኛት ይገባል እቺ ሰይጣን ሴትዮ የሆነ ነገር ልታደርጋት ትችላለች እያለች ተጨንቃ ነበር በሰዓቱ ታዲያ ሉሊትን ስጠይቃት እሷም አላየኋትም ምንድን ነው የሚያደናብርሽ እኔ እሷ ጠባቂ ነኝ እንዴ እንዴት ነው አንቺ እኔን የምጠይቅኝ እኔ ምን አውቅልሽ አለው ብላ እያመነጨጨቀቻት ነበር መሲም ነገረ ሁኔታዋ ደስ ስላላላት እና የኑንያት ቤት አለመኖር በጣም ስለደበራት ነገሮች በሙሉ ማሰብ ጀምራለች። አይ ኑንዬ ዝም ብላ የትም ሳትነግረኝ አትወጣም እና የሆነ ነገር አድርጋለች ስለዚህ ወጥቼ መፈለግ አለብኝ ነበር ያለችው። መሲን አሁንም ቢሆን ሄለን ልትተዋት አትችልም፣ ምክንያቱም ሚስጥሯን ስለምታቅባት መሲን ማጥፋት ትፈልጋለች። መሲ አሁንም ቢሆን ቤተሰቤን ጠብቃለሁኝ። ከዚህ ቤት ከወጣሁኝ ቤተሰቤን ታጠቃብኛለች። አሁን ምን ማድረግ እንዳለብኝ ረጋ ብዬ ማሰብ አለብኝ። እንዴት፣ ቴዲ ስለ እኔ የምነግረውን ነገር እስከ ዛሬ ለሄለን አልነገራትም እያለች ነው። ግን ቴዲ መሲን ስለሚያፈቅራት በፍጹም ለሄለን ምንም ነገር ሊነግራኝ ፈቃደኛ አይደለም። ከዚህ በኋላ እንደውም ከሄለን ጋር እንደማይሰራ እና የእሷ ተባባሪ እንደማይሆን ደጋግሞ ነግሯታል። ታዲያ መሲ ግራ ቢያጋባትም ነገሩ እሱም ያው ነው፣ ከእሷ ምንም አይሻልም። ስለዚህ እኔ የራሴን መንገድ መምረጥ አለብኝ ብላለች ኑንያትን ባለማገኘቷ ታዲያ ኑንያትም ከቤት የወጣችው አስባበት እና አለማበት ከዛ ቤት በቃ ብርብዬ መጥፋት አለብኝ። ለመሞት አሰብኩኝ አልተሳካለኝም። ከዚህ በላይ እዚህ ቤት ከቆየሁ ያሳብዱኛል እና ለቤተሰቦችም ጦስ ነው የምሆነው። ከዚህ በኋላ እዚህ ቤት መቆየት የለብኝም ብላ ቤቱን ለቃ ወጣ ነበር። እንደ አጋጣሚ ቤሉል ከአጎቱ ጋር ተገናኝቶ ሲመለስ ኑንያት ተደብቃ በሻርፖ ተሸፋፍና ስታልፍ ነገሮችን አላስተዋልም ነበር፣ ግን ካለፈች በኋላ ዘወር ሲል እሷ እንደሆነች አወቀ። ኑኒያት ሂደት ልትሄጂ ነው ብሎ እጇን ከያዛት በኋላ እሷ ግን ልቀቀኝ፣ መሄድ አለብኝ እኔ የመሄድበትን ላንተ መናገር አይጠበቅብኝም፣ እባክህን ልቀቀኝ እያለች ስጫውበት ነበር። ግን ቤሎል በፍጹም አትሄጂም፣ አብረን ነው የምንሄደው፣ አብረን ጥሩ ጊዜ እናሳልፋለን ብሎ ከእሷ ጋር ሊሆኑ አብረው አምርተዋል። በእርግጥ ኑንያት አብሯት እንዲሆን እና ከመንገዷ ሊያስቀራት ባለመፈለጓ ብዙ ታግላ ነበር፣ ግን ደግሞ አልቻለችም። ከዛም ከቤሉል ጋር ጊዜ ማሳለፍ ጀምሮ ቤሉልም ሁሉንም ነገር ነገራት። ከዚህ በኋላ ያለሽ ሚስጥር በሙሉ ለእኔ ንገሪኝ፣ ምንድን ነው ያስከፋሽ ነገር፣ ራስሽን ለማጥፋት ሲሞከርሹ ለምንድን ነው ብሎ ጥያቄ እያቀረበላት ነበር። ኖንያት ግን ምንም እንዳልሆነች እና ምንም እንዳልተፈጠረ እየነገረችው ነው። ግን እንዳላመናት ነገራት። ከዚህ በኋላ እኔ ከጎንሽ ነኝ፣ ስለዚህ እባክሽን ኖንያት ሁሉንም ሚስጥርሽን ለእኔ ልትነግርኝ ይገባል፣ ደግሞም ራስ እስከሚያጥፋት ድረስ የሚያደርስ ነገር ያልተፈጠረም፣ ስለዚህ እባክሽን እያላት ነበረ። ኖንያትም ምንም ሚስጥር ባትነግረውም እንኳን በእርግጥ ልትነግረው ብትፈልግም፣ ይርቀኛል፣ ይጠለኛል፣ ይጠቋቆሙብኛል የሚለው ባይ ሚሮዋ ውስጥ ስለተመላለሰ በፍጹም ልትነግረው ፈቃደኛ አይደለችም። ግን አሁን በጣም ተቀራርበዋል። ከመቀራረባቸው የተነሳ ስልክም ገዝቶ ሰጥቷታል። ያንንም ስልክ ተቀብለዋለች። በሌላ በኩል አዶናይ አሁን በጣም እየተናደደ ነው። ከኑኒያትና የቤሉል መቀራረብ አላስደሰተውም። አዶናይ በጣም ነው የሚያፈቅራት ኑኒቲን። ስለዚህ አዶናይ እንደሚያፈቅራት በተደጋጋሚ ባይናገርም፣ ግን በተግባር ለማሳየት ሞክሯል። ገ ኑንያት አሁን የወደደችው ቤሉልን ይመስላል። አዶናይዛ ቤት የሚቆይበት ምክንያቱ ኑንያት ብቻ ናት። እሷን ላለማጣትና ከእሷ ረቆ ላለመኖር ቤቱን ጥሎ ከነሱ ጋር እየኖረ ነው። ይህንም ደግሞ ለኤልሻዳይ ነግሯታል። ኤልሻዳይ ቤሉል ቤሉልም ሁሉም እንደሚያፈቅራት ኑንያትን ተናገረ። እናም አዶናይ ሲነግራት በእርግጥ ኤልሻዳይ ማመን ከብዷት ነበር። በጣም ነው የደነገጠችው። ኤልሻዳይ ታፈቅረዋለች። ስለዚህ ምን ማድረግ እንዳለባት አታውቅም። እውነታውን ለመናገር ብትፈልግም እናቷ አስጠንቅቃታለች። አንድ ነገር፣ ስለ አንድ ነገር ምስጢር ነው፣ ምንም መናገር የለብሽም ብላ በተደጋጋሚ አስጠንቅቃታለች። ምን ማድረግ እንዳለባት ኑኒያትን እንዴት አርጋ ማጥመድ እንዳለባት እያሰበች ነበር። ታዲያ የእናቷን ጌጣጌጥ ከማውጣት ወደ ኑኒያት ክፍል ገብታ ሻንጣዋ ውስጥ አስገብታለች። እናም እናቷ ወርቋን የነካባት ሰው ጠላቷ ስለሆነና በጣም ስለምትናደድ ኑኒያትን አንድ ሁለት ብላ ሳታመነታ ከዛ ቤት እንደምታስወጣት እርግጠኛ ሆና ነው ያስገባችው። እና ግን እናቷ የጠረጠረችው መሲል ነበር ታዲያ ኑንያት ሻንጣ ውስጥ ሲገኝ ጌጡ ምን ይፈጠር ይሆን? በጣም ከባድ ጊዜ እያሳለፈች ነው። ኑንያት ሁሉንም ነገር ለመጋፈጥ ስትሞክር ግን ደግሞ የኤልሻዳይ እና የሄለን ሴራ ልትችለው አልቻለችም። በተደጋጋሚ መሲን እና ኑንያትን በጣም ነው የምትቆጣቸው እና የምታደርገው ድርጊትም ጥሩ አይደለም። እና ኑንያት አሁን በከባዱ ነው ጥፋት ያጠፋችው። መሲም ያንን ነገር ስትሰማ እኔ ትዬ፣ እንደዚህ አይነት ነገር አላደርግም። ደግሞም በእንደዚህ አይነት ነገር ጠርጥረሽኝ አታውቂም። ዛሬ ምን ተፈጥሮ ነው የጠረጠርሽኝ? እያለቻትም ነበር። አንቺ የምታደርጊውን በሙሉ እኔ አውቃለሁኝ። ምን እንደማደርግሽ አውቃለሁ። ከዚህ በኋላ ግን ይሄን ጌጣጌጥ ካልመለሽልኝ የሚፈጠረውን ነገር አብረን እናያለን እያለች በእናቷ ፊት ስታስፈራራት ነበር። ሁሉም ተደናግጠዋል ታዱን ጨምሮ። ታዱም በሁኔታዋ ያላማረቻትን ሄለንን ለማረጋጋት ሞክራ ነበር። ሄለን ግን በፍጹም ጭራሽ፣ አንቺ ጣልቃ ገብተሽ ልታወሪ ማን ፈቅዶልሽ ነው እያለች ስትቆጣት ነበር። ሄለን ታዱን ተባባሪዋ ለማድረግ ሙከራ ላይ ናት። ግን ታዱ በፍጹም እንደዛ እንደማታደርግ ደጋግማ ለመሲ ነገረቻት። ለመሲ የተመረዘ ምግብ ለማብላትም ሙከራ አድርጋለች። የዛሬው ቪዲዮ በዚህ ያልቋል። በላይክ በሼር እናመሰግናለን። አብራችሁ ስለቆያችሁ።